መጀመሪያ ላይ እየፈወሰ አስቸገረ፣ ሙታን እያስነሳ፣ ድው እየፈወሰ አስቸገረ። ከዚያ በኋላ ለምንድን ነው ማንጥለው አሉና የሆነ ቆሻሻ ቦታ፣ ቆሻሻ ቦታ ላይ ወስደው ጉድጓዳ ቦታ ጣሉና፣ እንዲሁም የነዚያ ለማደናገሪያ ነው የሚለው ትርጓሜው ላይ። ለማደናገሪያ የሁለቱ ወንበዴዎች መስቀል ጭምር። አይሁድ መስቀሉን ማጥፋት ከነበር ፍላጎታቸው፣ እንዲሁ ከመጣል ማቃጠል አይችሉም። እንግዲህ በጊዜው አንተ አልነበርሽም አንተ ብትኖር ይህንን ቀለል ያለ ሀሳብ ትመክራቸው ነበረ። አንዳንድ ተንኮለኛ እኮ በጊዜው ሲገኝ ጥሩ ነው፣ ያግዛል። ያንተ አለመኖር ጎድቷቸዋል፣ ብዙ ዋጋ አስከፍሏቸዋል ማለት ነው። ግን የመጣላቸው ሀሳብ ይሄ ነው። እውነት አደረጉት ራሱ እኮ ደግሞ አነጋጋሪ ነው። አሁን ያንተ ያልከው የማቃጠልና ማንኛውም ጤነኛ ሰው መቼስ ከእንጨት የተሰራን ነገር ለማውደም ለማጥፋት ከተፈለገ ከመቅበር ይልቅ ማቃጠሉ ነው በጣም ምናልባት ቀላሉ። ግን መስቀሉን ለማዋረድ ያደረጉት ጥበብ ይሁን በትክክል ሁኗል ወይ ነው ነገሩ መጀመሪያ እንዲያው፣ ከሆነ እንኳን ከሆነ እንኳን ያው ምቀኞችና ተንኮለኞች ስለሆኑ ለኢየሱስ ያላቸውን ጥላቻ ለመግለጥ የቆሻሻ ማጠራቀም ያደረጉት ብለን እንዲያው እንስማማ በዚህ